ወዳጆቼ የልብሱን መቆሸሽ አይተው በአውሮፕላኑ ላይ የተሳፈሩት ሁሉ አፌዙበት፣ ለማይመስሏቸው አብጠለጠሉት። ነገር ግን ከአፍታ በኋላ ሙሉ አውሮፕላኑ ውስጥ ያለው ተሳፋሪ ቆሞ ለምን አጨበጨበለት? የዛን ዕለት የተፈጠረውን ነገርና ይህ ያንቋሸሹት ምስጢራዊ ሰውም ማን እንደሆነ በዚህ ቪዲዮ ላይ እነግራችኋለን። ሙሉውን ቪዲዮ በመመልከት አብራችሁን ቆዩ። ከደልሂ ወደ ሙምባይ የሚደረገው የጠዋት በረራ ለመነሳት ተዘጋጅቷል። የአውሮፕላኑ ክፍል በመንገደኞች ጩኸት ተሞልቷል። የአውሮፕላኑ ሰራተኞች መንገደኞቹ መቀመጫቸውን እንዲይዙ በማስተናገድና በመርዳት ሥራ ተጠምደዋል። በእነዚህ ዘመነኛ ተሳፋሪዎች መሃል ድንገት አንድ ያልተለመደ ስብዕናን የተላበሰ ሰው ወደ አውሮፕላኑ ውስጥ ገባ። የድካም ምልክት በጠይም ቆዳው ላይ በግልጽ ይታያል። እድሜውም 50 ዓመት ገደማ ይሆናል። ጸጉሩም የተመሰቃቀለና ያልተበጠረ ነው። በፊቱም ላይ ጥልቅ ሐዘን ይነበባል። ይህም ገጽታው በሕዝቡ መሃል ቆሞ እንኳ በቀላሉ ሁኔታው እንዲለይ ያደርገዋል። ያረጀ ጃኬት ለብሷል። ከውስጥም የላይኛው ቁልፉ የተከፈተ ሸሚዝ አድርጓል። ፊቱ ጨዋ ይመስላል። ነገር ግን ያለበትን የማኅበረሰብ ደረጃ ለመገመት ያዳግታል። እያለከለከ ትኬቱን አሳይቶ በአውሮፕላን ውስጥ ከመስኮቱ አጠገብ ተቀመጠ በወንበር ቁጥር 17። እርሱን እንዳየች ከአጠገቡ የተቀመጠችው ዘመናዊ ሴት አፍንጫዋን በማሀረባት በቃ ያዘች። በአይኖቿ ላይ የሚታየው የንቄት አስተያየት እውነት ይህ ሰው የዚህ በረራ መንገደኛ ነው የሚል ይመስላል። ሱሃኒ የምትባለው የአየር መንገዱ ሆስተስ ወይም አስተናጋጅ ከርቀት በጥርጣሬ አይኖች ስትከታተለው ከቆየች በኋላ ወደ ተቀመጠበት ወንበር በመሄድ ይቅርታ ጌታዬ፣ በድጋሚ የይለፍ ፍቃድህን ማየት ይችላለሁ? ስትል ጠየቀችው። ሰውየውም በእርጋታ ፈገግ ብሎ አሁን እንዴታ፣ ይሄው አላት። ሱሃኒ የይለፍ ፍቃዱን ተቀብላ ፊቱን በጥርጣሬ ተመለከተችው። ከዛም ጭንቅላቷን እየነቀነቀች ሄደች። ሰውየው ምንም ሳይናገር በመስኮቱ አንጋጦ ደመናዎቹን ማየት ቀጠለ። በቅርብ ተቀምጦ የነበረው ሰው ትዕግሥቱ ስላለቀ አስተናጋጇን ጠርቶ እንዲህ አለ። አዳምጪኝ እባክሽን መቀመጫ ይቀየሪልኝ። ይህ ሰው እንግዳ የሆነ ጠረን እየፈጠረ ነው። ሙሉ መንገዱን እንደዚህ ሆኜ መጓዝ የሚቻል አይደለም አላት። ሶሐኒ በጭንቀት ጌታይ በጣም አዝናለሁ፣ በረራው ሙሉ ነው፣ አንድም ባዶ ወንበር የለንም። ዛሬ እንደምንም መታገዝ አለባችሁ አለች። ሰውየው አኩርፎ በድጋሚ ወንበሩ ላይ ተቀመጠ። ያ ሰው አያን ምንም ነገር እንዳልሰማ አይኑን በመስኮቱ ውጭ ወደሚታየው ሰማይ ላይ ተክሏል በርጋታ። ይህን ጊዜ በአቅራቢያው ካለው ወንበር ጋር የተቀመጠ የሆነ ሰው ጮኸና ሄይ አያን አንተነ? ሰውየው የተደነቀ ይመስላል። መጀመሪያ አላወቀውም ነበረ። ከዛም ድምፁ ቀጠለ፣ እኔ ነኝ አርጁን አብረን የተማርነው አያን ሰውየውን አወቀውና ደብዘዝ ያለ ፈገግታ አሳየው። አርጁን ወሬውን ቀጠለ አንተ እኮ የኮሌጃችን ሰቃይ ነበርክ። ሁሌም በእያንዳንዱ ፈተና አንደኛ ነበርክ። ዛሬ ግን ራስህን ምን አይነት ሁኔታ ውስጥ ነው ያስገባው? እንደዚህ መናኛ የሆነ አለባበስ ለብሰህ በኢኮኖሚ ክላስ መጓዝ። እኔን ተመልከተኝ። የመልታዊ ናሽናል ካምፓኒ ስራ አስፈጻሚ ነኝ። በብዙ ሀገራቶች ውስጥ የሚሰራ ድርጅት ዋና ስራ አስኪያጅ ነኝ። በወር በሚሊዮኖች የሚቆጠሩ ገንዘቦችን አገኛለሁ። በአነጋገሩ ላይ ከጓደኝነት ይልቅ መኩራራት ይበልጥ ይነበብ ነበረ። አያን ተረጋግቶ መለሰለት። ታሪኩ ረጅም ነው አርጁን፣ ምናልባት አንድ ቀን ጊዜው ትክክል ሲሆን እነግርሃለሁ። ቦርሳውን ከፍቶ አንድ ያረጀ ፍሬም ያለው መነጸሩን አወጣ። እጁ ትንሽ ይንቀጠቀጣል፣ ነገር ግን በዓይኖቹ ላይ ያሉት አስተያየቱ እንደ ብረት የጠነከሩ ነበረ። በዚህ ጊዜ አውሮፕላኑ በትንሹ ተንቀጠቀጠና ትንሽ ወደፊት አዘነበለ። በመንገደኞቹ መሃል ትንሽ ድንጋጤ ተፈጠረ። አስተናጋጇ ሶሃኒ በኢንተርኮሙ አማካኝነት የተከበራችሁ መንገደኞቻችን በተቀመጣችሁበት ቆዩ፣ የመቀመጫ ቀበቷችሁንም እሰሩ። ትንሽ መንቀጥቀጥ አጋጥሞናል። ምንም የሚያስፈራችሁ ነገር የለም፣ ሁሉም ነገር በቁጥጥራችን ስር ነው አለች። ነገር ግን ሁኔታው በፍጥነት መባባት ጀመረ። ድንገት በተፈጠረ ከባድ መንገጫገጭ ሙሩ አውሮፕላኑ በኃይል ተንቀጠቀጠ። ከመንገደኞቹ በኩል ጸሎቶች መሰማት ጀመሩ። በዚህ ጊዜ የፓይለቱ ክፍል በር ተከፍቶ ሶሃኒ እየሮጠች መጣች። ፊቷ በፍርሃት ገርጥቷል። ከንፈሯም እየተንቀጠቀጠ ነው። ጩኸች እባካችሁ በመሃላችሁ ዶክተር አለ? በጣም አስቸኳይ ነው አለች። በመካከለኛ ዕድሜ ላይ የሚገኝ ዶክተር ኩራንዴታ የተባለ ሰው ቆመና እኔ ዶክተር ነኝ አለ። ከዛም እየተሯሯጠ ወደ ፓይሎቱ ክፍል ሄደ። ካፍታ በኋላ በተጨነቀ ፊት ተመልሶ መጣና እንዲህ አለ ፓይለቱ በድንገተኛ ስትሮክ ተይዟል፣ ህሊናውን ስቶም ወድቋል። አውሮፕላኑን ማብረር የሚችልበት ሁኔታ ላይ አይደለም ያለው፣ አለ። በክፍሉ ውስጥ አስፈሪ ዝምታ ሰፈነ፣ ፓይለቱ ታሟል፣ ውጭ ደግሞ ከባድ አውሎ ነፋስ እየነፈሰ ነው። ተባባሪ አብራሪው ካፕቴን ራሁል ሁኔታውን ለመቆጣጠር ብቻውን እየታገለ ነው። ሶሃኒ በሚንቀጠቀጥ ድምጿ በድጋሚ እንዲህ ስትል ጠየቀች፣ ከመሃላችሁ አውሮፕላን ማብረር የሚችል ሰው አለ? ሁኔታው በጣም ከባድ ነው። የመንገደኞቹ ፊት ክው ብሎ በድንጋጤ ደረቀ። ሞት የቀረበ ማምለጫ መንገድም ያለ አይመስልም። በዚህ ጊዜ ያህ የተረጋጋና ሐዘንተኛ ሰው አያን እጁን አነሳ። በዐይኖቹ ላይ በራስ መተማመን እይታ ይነበባል። አርጁን ካጠገቡ ሆኖ አያን፣ አንተ አውሮፕላን ልታበድር፣ ሁላችንንም እኮ ልትጨርሰን፣ ሌላ ሰው ፈልጉ። ሌሎቹ መንገደኞችም ለማኝ የሚመስለውን ሰው እንዲያበር እንዳይፈቅዱለት በፍርሃት በመጮህ ተቃውሟቸውን ገለጹ። ከእሱ የተሻለ ሌላ ሰው የለም በማለት ጠየቁ። ከዛም ሶሃኒ ጌታዬ የእውነት አውሮፕላን ማብረር ትችላለህ ስትል ጠየቀችው። አያን በተረጋጋ እይታ መለሰችላት። አዎን እችላለሁ። ለመጨረሻ ጊዜ ያበረርኩት ከአስር ዓመት በፊት ነው። ግን አሁንም መሞከር እችላለሁ አላት። በተረጋጋው ድምፁ ውስጥ ሁሉንም ሰው ዝም ያሰኘ አንዳች ነገር ነበረው። ከአውሮፕላኑ ጋቢና ካፕቴን ራሁል መጮህ ጀመረ። ይህ ሰው ልምድ ካለው አሁኑኑ በፍጥነት ላይ አውኩት፣ ብቻዬን አውሮፕላኑን መቆጣጠር አልችልም። አያን ከተቀመጠበት ተነስቶ መሄድ ጀመረ። አሁን በአረማመዱ ላይ ጥንካሬ ይታያል፣ የሚራመድበት መንገድም ተቀይሯል። እያንዳንዱ እርምጃውን በራስ መተማመን ውስጥ ሁኖ ነበር ያደረገው። ወደ ጋቢናው ገባ የመቆጣጠሪያ ፓኔሉን ተመለከተ። ከዛም ሄድሴቱን ጆሮ ላይ አደረገ። ከመቆጣጠሪያ ክፍሉ ጋር ግንኙነት አደረገ። ደልሂ መቆጣጠሪያ፣ ካፕቴናውያን ሜራ ነኝ፣ ቪኪም ይሉኛል። ፓይለታችን ደህና አይደለም። ለድንገተኛ ማረፍ ፍቃድ እጠይቃሉ። ካፕቴን ቪኪ የሚለውን ስም ሲሰማ የተባባሪ አብራሪው አይኖች በአድናቆት ተመለከቱ። ይህ ስም በበረራው ዓለም ውስጥ ሕያው ነው፣ ሌጀንድ ነው። ይህ ሰው ከ22 ዓመታት በፊት እጅግ አደገኛ በሆነ አውሎ ነፋስ ውስጥ ብቻውን 312 መንገደኞችን የጫነን አውሮፕላን በሰላም አሳርፏል። ያኔ 28 ዓመቱ ነበረ። ነገር ግን ከ10 ዓመት በፊት በሜካኒካል ስህተት በተፈጠረ ችግር ሳቢያ ከስራው ተባረሯል። የዛን ዕለት ጠበቀ ያበቃል ብሎ ነበር። ይህ ዜና በክፍሉ ውስጥ እንደተስፋፋ ከአፍታ በፊት አያንን ሲሰድቡት ሲያንጓጥጡት የነበሩት ሰዎች አሁን በሐፍረት ፊታቸው ደም ለብሶ ተቀምጠዋል። በአፍንጫዋ ላይ ጠረኑ እንዳይሸትታት መሐረብ አድርጋ የነበረችው ሴት አሁን ጭንቅላቷን ደፍታ ተቀምጣለች። የአርጁን ፊት ገረጣ። ውጭ አውሎ ነፋሱ አሁንም በኃይል እያጓራ ነው። ነገር ግን በፓይሎቶቹ ክፍል ውስጥ የአያን እጆች በክህሎት ስራቸውን እየሰሩ ናቸው። እያንዳንዱ የሚሰጠው ትዕዛዝ ትክክል ነበር። ካፍታ በኋላ ያለምንም መንገጫገጭ አውሮፕላኑ ማረፊያ ሜዳው ላይ በሰላም አረፈ። የፋታ ትንፋሽ በመንገደኞቹ መሃል ተስፋፋ። ሲያርፍ እንኳ አልተሰማቸውም፣ አስማት የሠራ ነበር የሚመስለው። አያን ከፓይለቱ ክፍል ሲወጣ በፊቱ ላይ የሚነበብ እንግዳ የሆነ የመረጋጋት ስሜት ይነበብ ነበር። እንደ ለማኝ ሲቆጥሩት የነበሩት መንገደኞች አሁን በጸጸት ጭንቅላታቸውን ደፍተው ቆመዋል። አርጁን እየሮጠ ወደፊት በመሄድ ወንድሜ እውነትም ቪኪ ነህ፣ አንተ ዛሬም ሰቃይ ነህ ተሸንፍ ያለው አለ። አያን ፈገግ አለ። ይህ የማሸነፍና የመሸነፍ ጉዳይ አይደለም ነገሩ አርጁን፣ በራስ መተማመኔን ብቻ ነበር ያጣሁት፣ ዛሬ መልሼ አገኘችዋለሁ አለው። ራሜሽ የሚባል የአየር መንገዱ ባለሥልጣን በሕዝቡ መሀል እየተጋፋ መጥቶ እጅ በመንሳት እንዲህ አለ፣ የበረራ ችሎታህን በቀጥታ ስንከታተለው ነበር ጌቴ ቦርዳችን መልሶ ሊቀበል ይፈልጋል አለው አያን ቀና ብሎ ወደ ሰማዩ ተመለከተና በእርጋታ እንዲህ አለ ሥራዬን ቢወስዱብኝም ግን ድፍረቴን ሊወስዱብኝ አልቻሉም ይህንን ሲሰሙ ያለማንም ትዕዛዝ እያንዳንዱ መንገደኛ ከተቀመጠበት ተነስቶ ሙሉ ክፍሉን በጭብጨባና በክብር ሞላው ካፍታ በፊት የፌስ መቀለጃ ተደርጎ የነበረው ሰው አሁን እውነተኛ የሰማይ ጀግና ሆኗል ሁሉም ሰው ተሰብስቦ ለዚህ ጀግና ክብርና ምስጋናውን ገለጸ። ምክንያቱም እውነተኛ ዋጋ በልብስ አይገለጥም ወይም ከውጭ በሚታይ መልክ። ወዳጆቼ ይህንን ታሪክ እንዴት አገኛችሁት? ሐሳባችሁንና ከየት ሆናችሁ እንደምትመለከቱን በኮሜንት ላይ ጻፉልን። ታሪኩን ከወደዳችሁትም ቪዲዮን ላይክ እና ሼር አድርጉ። ቻናላችንን ሰብስክራይብ ያላደረጋችሁም ቻናሉን ሰብስክራይብ አድርጉ። ሌሎች የዚህ አይነት ድንቅ ቪዲዮዎች እንዲደርሳችሁም ካጠገቡ ያለውን የደውል ምልክት መጫናችሁን አትርሱ። ስለምትከታተሉን እናመሰግናለን። ለዛሬ አበቃን እዚህ ጋር። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። መልካም ጊዜ